አሁን የወጣ ሰብር መረጃ ህወሓት ቀብሮት የነበረው መሳሪያ ወደ ራያና ወደ አፋር እያጓጓዘ መሆኑን ተሰምቷል። ውድ ቻናል ቤተሰብ ተከታታዮች እጅግ በሚገርም ሁኔታ በፕሪቶሪያን ስምምነት መሰረት ትጥቅ ሊያስረክብ የነበረውን ደብቆ ቀብሮት የነበረውን በተንቀሳቃሽ ምስል በትራክተር እየቆፈረ እያወጣ በተለይ ሞርተር መድፍና ዙ 23 የሚባለውን ከባድ መሳሪያዎችን በመጫን ወደ አፋር እና ወደ ራያ እያጓጓዝ መሆኑ ተሰምቷል። አሁን ከምሽ የወጣ ጥቅምት 28 2018 ዓ ም እጅግ በሚገርም ሁኔታ የሰሜኑ ጉዳይ እየጋለ የመጣበት ሁኔታ አንዱ አመላካች ነው። ከትናንት በስቲያ ያነሰው ሳለን በአፋር በኩል በስድስት መንዶች ወረራ እንደፈጸመ ትናንት ምሽትም እንዲሁም በድሮን እርምጃ እንደተወሰደበት መረጃ ወጥቷል። አሁን ደግሞ ይባስ ብሎ ቀብሮት የነበረውን የፕሬቶሪያውን ስምምነት በመጣስ የተበላሸና የማይሰራ ታንክና መድፍ አስረክቦ አሁን ቀብሮት የነበረው ነው ዙ 23 እንዲሁም መድፍና ከባድ መሳሪያዎችን ከቀበረበት በተንቀሳቃሽ ምስል እያወጣ ወደ አፋር እና ወደ ራያ ማጓጓዙን ቀጥሏል። በዚህ ብቻ አለበቃም። በተለይ ዋነኛ አፋርን የመረጠበት ቀጥታ ወልቃይትን ለመውረር የማይቻል የማይታሰብ መሆኑን ጠንቅቆ ያውቋል። በሰሜኑ ጦርነት ጊዜ ከአንድም አስራ ሁለት ጊዜ ሞክሮ ያልተሳካለት እንደሆነ ጠንቅቁ ስለሚያቅ ዋነኛ እንደ ወደብና እንደ መንቀሳቀሻ መውጫ ቀዳዳ አፋርን በተለይ ከችን የመረጠበት ዋነኛ ከፍተኛ ስትራቴጂካል የሆነችበት ነው። አፋር ከህወሓት ጋር እና ህወሓትና ሻቢያ ጋር በተለይ የሚፈልገውን ትጥቅ ለማንቀሳቀስ እንዲመቸው የመረጠበት ሁኔታ ነው የሚታወሰው። ይሄ ብቻ አይደለም። በተለይ አፋር ላይ ህወሓት በከፍተኛ ሁኔታ ትጥቁን አሳፈረ ማለት ወልቃይትንም፣ ለመግባት እንዲሁም ደግሞ ከኤርትራ መንግስት የሚፈልገው ሎጂስቲክና የትጥቅ ለማንቀሳቀስ ምቹ ሁኔታ እንደሚፈጥርለት ስለሚያምን ነው። ከዚህ በፊት በተለይ በሰሜኑ ጦርነት ጊዜ ኤርትራ ጋር እንዳይንቀሳቀስ ኤርትራ ጋር የነበረው ግንኙነት የሻከረ ነበር። በሱዳን በኩል ደግሞ ወልቀትን ጥሶ ማለፍ እጅጉን አዳጋች ሆነበት። ለዛ ነው ወልቀትን አንዴም አስራ ሁለት ጊዜ የሞከረ በሱዳን በኩል የሚፈልገውን የትጥቅ ለማስገባት ለማስወጣት እንዲመቸው ያም ጊዜ ሲሆን፣ በሰሜኑ ጦርነት አስራ ሁለት ጊዜ ሞከረ፣ አልተሳካለትም። ያኔ የደቀቁበት ዋነኛ ምክንያት በአራቱ ማዕዘን ዝግ ስለሆነ ነው። አሁን በተለይ እንደ ዋነኛነት የመረጠባት ይች ስትራቴጂካል ቦታ ስለሆነች ነው። በአፋር በኩል አድርገው ወልቃይትን ወረራ ለማድረግ እንዲሁም ራያ ሙሉ በሙሉ ለመውራድ እንዲመቻቸው ነው። ለዚህ ደግሞ ቀብሮት የነበረው ነው። የፕሪቶሪያውን ስምምነት እንግዲህ ተገብራለሁ ብሎ ሙሉ በሙሉ አሁን ያፈረሰበት ሁኔታ የተመለከትን ነው የሚገኘው። ይህን ጉዳይ በተለይ አልጀዚራም ዘግቦታል። አፋር ክልል ወረራ ያደረገበትን የህወሓት ታጣቂ ቡድን በአልጀዝራም ዘውት ቀርበዋል። እንዲሁም ደግሞ በተለያየ ሶሻል ሚዲያዎችም እያወጡት ትላልቅ ሚዲያዎች ዘውት እየወጡት ይገኛሉ ማለት ነው። በተለይ እንደ አልጀዝራ ዘውት የመጣበት የህወሓት ታጣቂዎች በአፋር በኩል ወረራ የፈጸመበትን ነው። ሌላኛው ጉዳይ እዚህ ጋር የዘን የምናነሳው ጉዳይ አንድ ሺ ሰባት መቶ በላይ የሚሆን የብሬን ተጠቆች ጥይት በጎንደር ላይ አርማጩ ተብሎ በሚታወቀው ድንገተኛ በተደረገ ፍተሻ በአንድ ባጃጅ በቁጥጥር ስር መዋሉ ተገልጿ ማለት ነው። ይህ ጉዳይ እንግዲህ በብዙ አቅጣጫዎች እየተበራከተ የመጣበት እንደ አዋጭ ቢዝነስ እያዩት ይመስላል። በሰው ደም እየነገዱ የሚገኙበት ሁኔታ ነው። እንደ አዋጭ ቢዝነስ እያደረጉትም ዋነኛ ስራ ሆኖ የተመለከትነው ጉዳይ ነው። በርካታ የኮንትሮባንዶች እየተያዙ ይገኛሉ። ዛሬም እንደዚሁ በአንድ ባጃጅ ነው አንድ ሺ ሰባት መቶ በላይ የብሬንድ ተቆጥረዋል። ስለዚህ ጉዳዩ የሰሜኑ ጉዳይ አሁን እየጋለ የመጣበት ሁኔታ ነው። የመጨረሻ የት እንደሚደርስ እንግዲህ የፌዴራል መንግስትን ባይዘይ ለማስታገስ ያክል በአፋር በኩል ጣልቃ ገብነት ድንበር ጥሶ እንግዲህ ወረራ በማድረጉ በድሮን እርምጃ ተወስዷል። በተወሰደው እርምጃ ከፍተኛ የሆነ የህወሓት ታጣቂ መሳሪያዎች እንደወደሙበት የተገለጸ የሰው ህይወት ምን ያህል በቁጥር የተገለጸ ነገር የለም። በጣም ከሚገርመው አሁን ያለበት ትኩሳት ነው። ህዋት እንቅልፍ የለለው እንቅልፍ የለለው ዋነኛ አላማው የአማራን መሬት ወረራ መፈጸም ነው። ዋነኛና ዋነኛ ወልቃይትን የሞከረ ለዛም ተፈናቃዮች ወደ ወልቃይት ይመለሱ ያለበት ለዛ ምክንያቱ ነው። ተፈናቃዮች ወደ ወልቃይት ይመለሱ ያለበት ዋነኛና ዋነኛ፣ በተለይ የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ይመለሱ ያሉበት ትጥቅ አስታጥቆ ለማስገባትና ወልቃይት የሚኖሩትን አማሮችን ለመረበሽና ወረራ ለመፈጸም እንዲመቸው ነው። ይህን እንደ ማዋነኛነት የፕሪቶሪያው ስምምነት ይተግበር እያለ ተፈናቃዮች ወደ ቀያቸው ይመለሱ እያለ የፖለቲካ ሽፋን እየሰጡት የሚገኙት። ስለዚህ የወልቃይት አማሮች ደግሞ አሁን ነቅተው ያሉበት ሁኔታ በነ ኮሎኔል ደመቀ ዘውዱ የሚመራው የህወሓትን ሴራ ስለሚያውቁ ነው እንጂ የትግራይ ንጹሐን ዜጎች የመመለስ ያለመመለስ ጉዳይ አይደለም። ምክንያቱም አብሮ ለረዥም አመት የኖረ ህዝብ እንደሆነ ይታወቃል። ነገር ግን በህወሓት ቅኝ ግዛት ውስጥ አስገብተው የወልቀት ላይ የሚገኘው ሎጂስቲክ ለመስፈር እንዲመቻቸው ነው። ተፈናቃዮች ይመለሱ በሚል ሰላማዊ ሰልፍ ተደጋጋሚ በጥቂት ቀን ወሮች ውስጥ በሚቆጠር ሳያካሄዱት የነበሩት። ስለዚህ የዋ ሴራሁን በጥንቃቄ የተመራና የታወቀበት ጉዳይ ነው። ጀነራል ታዲስ ወረደም ዛሬ መግለጫ ሰጥቷን የአፋር ክልል ጊዜው የአፋር መንግስት የሰጠው መግለጫ ማጣጣያ ሰጠ፣ አላደረግንም ምናምን ማጣጠያ ይህ ደግሞ አይኑም በጨው ቀብቶ የሚባል ነገር አለ። ምን ያህል አይን አውጣ መሆኑም በግልጽ የሚያሳይ ጉዳይ ነው። የሰውን ድንበር ተሻግሮ ወረራ ፈጽሞ አልፈጸመ መሆኑም ማለት ምን አይነት የክህደትን እየፈጸመ መሆኑን የሚያሳይ ጉዳይ ቢሆንም ግን ቢሆንም ህወሓት ሁለተኛ ከጥፋቱ የማይማር ከሆነ የማይማር ከሆነ አሁን ያለበት የመጨረሻ መጥፊያቸው ሊሆን ይችላል። ምክንያቱም እናስታውሳለን ሰሜን ፓርክ ወይም ብሔራዊ ፓርክ ሰሜን ጎንደር የሚገኘውን በህወሓት ክልል ውስጥ አድርጎ በመጻፍም ጽፎት እንደነበር በወቅቱ ይታወሳል። ምን ያህል የተስፋፊነት የህወሓት ተስፋፊነትና የተገንጣይነት አባዜ እንዳለበት በግልጽ የሚያሳዩ ዛሬም ደግሞ በጋድ የጀመረበት እንቅስቃሴ ነው። ስለዚህ አሁን በፈጣኝ እርምጃ ሊወስድ እንደሚችል ይጠበቃ ነው። ውዲቻለ ቤሰዎች በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከውድ እመኛለሁ።